አንቺ ማድን ነው ባለፈው መድኃኒት ሸጠውልኝ ልሞት ወይ ቁልቁል ውረድ ምናምን ብሎ ይተንጻሎት በስማ ተርፌ ለዚህ በቃ። አዎ እንኳን ደስ አለ። መድኃኒት ታበላሻል። የትም ጥልህ ሆነ ወይ እንግዲህ ወይ ሞታ አለ። አንተ ሌላ ሰው ነው። እኔ መንፈስ አላክም። እኔ እናቴ ትሙት ሰው ሙት አይደለም። ግን እንደ መሰሉት የዛን ቀን ሞቴን ነጠቀኝ። ሰው እንዲህ በጥብጨው ልጠጣ ስል አንድ ክብ ሰው ነጠቀኝ። የሰው ሰው ባጭር አስቀረ። አው ምን ያለ ጥንቃቄ ብታደረግ ስንት ነገር ነግሬሃል ነበር። አረ እንኳን እንኳን ጠጣው ያው ሁሉ አልፎ ሀኪማድ ነው። አሁን እኮ ደግሞ ከሱዳን የመጡ ሰው እያሉ ተብዬ ለዛ እኮ ነው የመጣው። እኔ ራሴ ሱዳን ብቻ አሉ ምን ያልሄድኩበት ሀገር አለ ምን ያልሄድኩበት ሀገር አለ? ብዙ ሄደዋል፣ ያልሄድኩበት ነው የምልህ፣ ታይላንድ ሆላንድ በዚሁም በሱዳን በሱዳን ዚዳን በዚህም በሶማሌ በሶማሌ የትየለሌ ምን ያልሄድኩበት አንታርክቲካ። ኧረ ምን ያልዞርኩበት አገራለበጣም እንዲ ይህኑላ ሄደዋል። ቤርሙዳ ትራያንግል ሄደዋል። እሱ እሱ ጌታ ሀገር ጥሩ ሀገር መሰለህ? ቤርሙዳ እንዴት እዛ ዘመድ አለኝ። እንደውም እኔ እዛ ቤርሙዳ ላሰምጣል ላሉ ዝም ብሎ ሙቀቱ፣ ደግሞ ሙቀቱ አንድ ወሬ እያወራህ ባለው አንስተህ ገልበጥ፣ ሌላ ወሬ ስታወራ ባለው አንስተህ ገልበጥ፣ ሌላ ወሬ ስታወራ ሰው